የአዲስ አበባ ከተማ ትምህርት ቢሮ የጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛ እትም በሆነው የመደመር መንግስት መጽሐፍ ላይ ከትምህርት አመራሮች ጋር የፓናል ውይይት መድረክ አካሂዷል። በውይይቱም ምሁራን የመጽሐፉን ሀሳብና ጭብጥ ላይ ሙያዊ እይታቸውን አጋርተዋል። በኮተቤ ትምህርት ዩኒቨርሲቲ መምህር የሆኑት ዶክተር ዮሴፍ ቤኮ መጽሐፉ የሀገር መሪው ካሳለፉት የሕይወቱ ጣውረድና የመሪነት ሚና ካካበቱት ልምድ ኢትዮጵያን ለምን ወደ ኋላ ቀረን በሚል ቁጭት መነሻ ያደረገ ነው ብለዋል። በዚህም መነሻነት ወደ ቀደምት ገናናነቷ ለመመለስና ከድህነት መውጫ መንገድን አመላካች ሆኑ መፍትሄዎችንም ያስቀምጣል ነው ያሉት። ጠቅላይ ሚኒስትሩ በመጽሐፋቸው ወደኋላ የተንደረደሩበት ምክንያት ታሪክና ትርብት ሲያነሱ ከዚህ ቁጭት ነው። ለምንድን ነው እንደ የተባረክ ነው ምን ለማለት ነው? ለምን እንደዚህ ተረገምን ለማለት ነው። ጸሐፊው፣ እሳቸው ለምንድን ነው ወደኋላ የቀረ ነው መሰረታዊ ጥያቄ ነው ያነሳሉ። መጽሐፉ በጥያቄ ጀምሮ፣ በነገራችን ላይ በጥያቄ ነው የሚጨርሰው። ምን ይጠበቅብናል ከኛ በሚል ማለት ነው። ስንግባባ ስንተባበር ከችግሮች ስለዚህ ለዚህ ትውልድ ብቻ አይደለም መጽሐፉ ቋንቋና ብሔርን ምክንያት በማድረግ የእርስ በርስ ክፍፍል የሚፈጥሩ አስተሳሰቦችን በብርቱ የሚተችና አዳዲስ አስተሳሰብን ያካተተ ስለመሆኑም አንስተዋል። እንደ ኢትዮጵያ ማደግ ለሚፈልጉ ሀገራትም አስፈላጊ ሳቢን ያካተተ ስለመሆኑ ያነሱት በአዲስ አበባ ዩኒቨርሲቲ የፍልስፍና መምህርና ተመራማሪው ዶክተር ዳኛቸው አሰፋ መጽሐፉ የማህበራዊ ፖለቲካ ስብራትን ያሳየ ሲሆን፣ ምክንያታዊነትን አብዝቶ የሚያወድሰው መጽሐፉ ችግር ለመፍታት ከብዙ ወገን መዘጋጀት ያስፈል ያስፈልጋል ብሎ እንደሚያምኑም ተናግረዋል። ስራ ላይ እንዲሁ የተጻፈ መጽሐፍ ነው። አንድ ኢትስ ኦልሶ ሪትን ባይ ፕራክቲሽነር ኦፍ ፖለቲክስ ፖለቲካ የሚሰራ ሰው የጻፈው መጽሐፍ ነው እ አዲስ አበባ ዩኒቨርሲቲ ፌሪ የሚሰራ ሰው የጻፈው መጽሐፍ አለ። ይህም ታሳቢ አድርጎት የቀረቡት ሀሳቦች ገና ክፍት ናቸው። በፍተሻ በምርመራ በሀሰሳ ይላል ግዝ በዛ የሚዳብሩ ናቸው። እንደዛ ሆኖ ነው የቀረበው መጽሐፍ። ልጥቀስ እዚህ ለምሳሌ አንድ ትክክለኛ ጥያቄ አለ፣ አንድ ትክክለኛ መልስ አለ የሚል ነገር እዚህ መጽሐፍ አይገኝም። ወደ እውነት ምንደርሰው ወደ ትክክለኛ አቋም የምንደርሰው መልቲፕሊሲቲ ኦፍ ናራቲቭ ስንይዝ ነው። የመደመር መንግሥት ነገን የተሻለ ለማድረግ የትናንት፣ ዛሬና የነገ ተደራራቢ ኃላፊነትን በአስቸኳይ እንድንወጣ ያደርጋል፣ ያሉት በመድረኩ መልእክት ያስተላለፉት የአዲስ አበባ ከተማ ትምህርት ቢሮ አማካሪ አቶ ጥላሁን ፈቃዱ፣ መድረኩ በተለይ የትምህርት አመራሩ በተገቢ ሁኔታ እንዲረዳው መደረጉ የነገን ትውልድ መገንባት ቀዳሚ ኃላፊነታችን በመሆኑም ነው ብለዋል። ኢትዮጵያን ለማበልጸግ ትውልድ የምትሰራው እዚህ ያለ ምዕራፍ ውስጥ ነው እዚህ ያለው ማህበረሰብ ውስጥ ነው። እዚህ የተሰበሰቡ አመራሮች ትምህርት ማህበረሰብ ጋር ምክንያቱም ኢትዮጵያን ከየትኛውም አንግል ከየትኛውም ሙያ አንጻር ልናሻግር ልናራም ኢትዮጵያ ወደፊት ልናስፈነጥር ካሰብን በምንሰራው ትውልድ ላይ ይመሰረታል። ትውልድን የሚሰራ ደግሞ እዚህ ጋር አለ ኃይል ነው እና የመንግስት እሳቤ ምንድን ነው? መንግስት ምን ፈልገዋል? ከዚህ ወዴት መሄድ እንፈልጋለን? የሚለውን ነገር ከተረዳ ይህን አስቦ በደንብ ሊመራው ይችላል። መጽሐፉ ሀገር በቀል መፍትሄና ርዕዮተ ዓለምን የሚያስተዋውቅ በመሆኑ ይህንን ተረድተን አጋዥ ልንሆን ይገባል ያሉት ደግሞ የውይይቱ ተሳታፊዎች ናቸው። ያው ሀገር በቀል የፖለቲካ ሀሳቤ ኢትዮጵያ መፍጠር ትችላለች። ያለፉት መንግስታት ከውጭ የመጡትን የፖለቲካ ሀሳቤ ወይም ርዕዮተ ዓለም እየተከተሉ እንደነበር ማየት ይቻላል። ይህ ደስ የሚል ነገር ነውና በዚህ መቀጠል አለበት። ኦህ ህልመኛ ትውልድ፣ ቁጭ ብሎ ተአምር የሚጠብቅ ትውልድ ብሎ ነው የሚያስቀምጣቸው። ቁጭ ብሎ ተአምር መጠበቅ ሳንሰራ ተአምር ከየት ይመጣል የሚል አገላለጽ አለው መጽሐፉ። መስራት አለብን፣ መታተር አለብን፣ ባለን ነገር ያለን ነገር ላይ መጨመር አለብን፣ ክሬቲቪቲ ያስፈልጋል፣ ኢኖቬሽን ያስፈልጋል፣ ቴክኖሎጂ ያስፈልጋል የሚል መጽሐፍ ነውና ስለዚህ ብዙ የሚያስተምር ነገር አለ። ጠቅላይ ሚኒስትሩ አሁን ለንባብ ከበቃው የመደመር መንግስት በተጨማሪ መደመር፣ የመደመር መንገድ፣ የመደመር ትውልድ የተሰኙ መጽሐፍትን ለንባብ ማብቃታቸው ይታወቃል።